እኔ የምፈልገው ለኔ እና ለአባቴ የሚገባንን ክብር እንድትሰጭ ነው። አለበለዚያ ግን በማንኛውም ሰዓት ይሄ ሚስጥር ላፈነዳው እችላለሁ። መቼም በትዳሮች ላይ ማግጠሽ ወለድሽው ልጅ ቢሆን ነው እንዲህ ተደብቀሽ የምታወሪው አይደል እንዴ? እባክሽ ሚስጥሩን ጠብቅልኝ። እሺ፣ አልኩሽ እኮ የዳግም እናት። ለምን አንቺን እንደዚህ ታጋሽ እንደሆንኩ አይገባም። እሺ፣ አሁን ደሞ ምን አደረጉ? ንገሪኝ እስኪ። መቼ ነው ኑሐሚን እና ነዋ ምስተኛው? አየሽው። ቆይ አንተ ከነአሁን ጋር አለመተኛታን በምን እርግጠኛ ሁ ዝም በይ አንቺ። እውነቴን በዚ ከቀጠርሽ በእጄ ሰውዬ መሆንሽ አይቀርም። እሰማኛለሁ ሌሊት ወደ መጸዳጃ ቤት ስትሄድ ወደ ክፍሉ ስትገባ ይቻታለሁ። አፍስ ዝጊ ያልኩሽ እኮ። ቆይ ይህን ያህል ምን አድርጌ ነው እንደዚህ እያሰቃየኝ አለሁ። ቆይ ይህችልሽ በመጉዳትሽ የምትጠቀሚው ነገር ንገርኝ ምንድን ነው? ቆይ አንቺ እሷ እንደዚህ በማድረግሽ የምትጠቀሚው ነገር አለ ንገር አለ እሰማኛለሁ። አሁንም ቢሆን ያየሁትን ነገር ነው እየተናገርኩ ያለሁት። መታኝ መታኝ ነኝ መመታት ብርቅ አደለም። አሁን ልንገር ኑሐሚን ማለት በጣም ሴሰኛና ርካ ሴት ናት። ዝም በይ አንቺ ስንኛለሽ ይሄ የመጨረሻ ማስጠንቀቂያ ነው። እሺ እዚ ልታጠብና ልጣ እንዴ? ችግር የለውም። እኔ አመጣልሻለሁ። አንቺ ተቀመጪ። ገና ለገና አንድ ምስጥር አወቅሁ ብለሽ እንደዚህ ልትሆኚ ብኛቺ መሆን ከሚገባኝ ውጭ ሆንኩ አይመሰለኝም። ከፈለግሽ እጄ የሰማሁትን ለጋሼ ልነግራቸው እችላለሁ። ቆይ ግን አንቺ ለምንድን ነው በዚህ መጠን ህይወቴን እየበጠበጥሽ ያለሽ? እውነቱን ንገሪኝ ካልሽኝ የእኔ ትልቁ አላማ አባጌታ ታክሞ እንዲድንልኝ ብቻ ነው። አንቺ ግን እሱን አትፈልጊም። ገባሽ እና ፍላጎትሽ አባትሽ መታከሙ ብቻ ነው። እንደዚያ ትጠየፋችሁና ትጠላችሁ የነበረ ሴትዬ በአንድ ጊዜ ከመሬት ተነስታ መላእክ መሆኗ ለራሴ ግራ ገብቶኛል። እኔም ግራ ገብቶኛል። የተፈጠረውን ነገር ላውቅ አልቻልኩም። ደግሞ ያቸው ሄደን ከዚህ ምን ተባርደ አስፈልጋለሁ። እሷ ደግሞ ምን አደረገች? አቶ ተሰማንም ብቻ ወስ ደን እናሳክመው ፈልጋለሁ። ምን ምን ነው? ከመጀመሪያ ምን ነበር ነው የምትፈልገው? ማ ስማ የኔ ውድ የኔ ፍቅር፣ ይቅር በለኝ ይቅር በለኝ ይቅር በለኝ። ተሰማኝ የኔ ፍቅር የሚሆን ለማንኛውም እናትሽ መታለች። ቤቱ እንደሆነ የማንም ውሪ መፈንጫ ከሆነ ቆየ። የትኛዋ እናቴ? የኔ እናት እኮ ሞታለች። በስተመጨረሻም ዝናሽ ኑሐሚን ነፍሰ ጡር መሆኗን አውቃለች ማለት ነው። ኤደን መታ ይሄንን ዜና ስትነግራት ዝናሽ በጣም ተደስታለች። ቢሆንም ግን በዚህ ጨዋታ መሃል አሁንም ተጎጂ የምትሆነው ዝናሽ ነች ማለት ነው። ያው ኑሐሚ መጀመሪያ ራሱ ለአባቷ ለመንገር እያሰበች ነበር። እንዴት አድርጌ ለአባዬ ልንገር? ከነገርኩት ደግሞ አባዬ ቢያዝንብኝስ? ቢታመምብኝስ? የሚለው ነገር ነው እንጂ ያስጨነቃት። እሷ አሁንም እያሰላሰለች ያለችው ለአባቷ ለመንገር እያሰበች ነው፣ ግን ደግሞ ከሰማ በኋላ የሚከሰተውን ነገር ስታስብ ነው እንጂ የምትጨነቀው እሷ ተሰማ ቢሰማ ራሱ በጣም ደስተኛ ትሆናለች። ግን ደግሞ ዝናሽ እዚህ ጋር በጣም ያስደስታት እሷ እርጉዝ መሆኗን ሰምቻለሁ፣ እናም ደግሞ እኔም ይሄንን ተጠቅሜ እሷን አጠቃታለሁ፣ እጅ ውስጥ አስገባታለሁ ብላ እያሰበች ነው። ግን ደግሞ ያ ነገር የሚሆን አይደለም ማለት ነው። የዝናሽ ሚስጥርና የኑሐሚን ሚስጥር ሲነጻጸር፣ አሁን ላይ ከባድ የሆነውና ትልቅ ጉዳት ሊያስከትል የሚችለው የዝናሽ ነገር ነው። ለይኩን ያው ይሄንን ሚስጥሯን ከሰማ ትዳራው ላይ ማቅጣት ከሌላ ሰው ልጅ እንዳላት ሲሰማ፣ መቼም በነሱ መሀል የሚፈጠረው ነገር በጣም ግልጽ ነው። እስከ ዛሬ ራሷን ስታካብድና እኔ የፊት አውራሪ ልጅ ነኝ እያለች ሰዎችን ሁሉ ስትንቅ የነበረችው ዝናሽ ትዳራ ላይ ማቅጣ ሌላ ልጅ አላት፣ ሌላ ቦታ ያስቀመጠች የሚለው ዜና ሲሰማባት፣ ይሄ ነገር ደግሞ ለእሷ ውድቀት በጣም ትልቁ ሚና ስለሚጫወት አሁንም በዚህ ጨዋታ መሀል ተሸናፊ የምትሆነው እሷ ነች ማለት ነው። እሷ ያው ባለፈው ልጇ አዲስ አበባ መጥቻለሁ እዚህ ነው ያለሁት፣ እናም እዚያ ቤት አንቺ ጋር ልመጣ ፈልጋለሁ ብሎ በስልክ ሲነግራት ያንን ነገር ስታወራው ኑሐሚን ሳምታት ነበርና የኑሐሚን ደግሞ የእሷን ከባዱን የህይወቷ ሚስጥር መስማት ደግሞ በጣም አስደንግጧት ነበር። እሷ ለማድረግ ያሰበችው እንደውም ኑሐሚንን በገንዘብ ደልላት ከዚህ ቤት ውጭ ይልኝ እኔ የፈለግሽውን ያህል ገንዘብ እሰጥሻለሁ ብላ ኑሐሚንን ስትጠይቃት፣ ኑሐሚን ደግሞ አሁን ላይ ገንዘብ አትፈልግም። እሷ የምትፈልገው አባቷ እንዲታከምና ወደ ሙሉ ጤንነቱ እንዲመለስ ነው የምትፈልገው። እኔ ምንም ነገር አልፈልግም፣ ለኔና ለአባቴ ሰላም ስጭኝ፣ እኛ በሰላም እንቀመጥ፣ በሰላም እንደ ቤተሰብ አብረን እንኑር፣ እንደ ቤተሰብ አንድ ማድ ተቋድሰን አብረን እንብላ የሚለውን ነገር ነበር ያቀረበችላት። መጀመሪያ ግን ዝናሽ ይሄንን ነገር ስታይ ቀላሉ መስሏት ነበር ይሄንነው ይሄን ነው የምትፈልጊ ይሄ ብቻ ነው የሚያስፈልግሽ ብላ ነገሩን ቀለል አድርጋ አይታው ነበር። ግን ደግሞ አንድ ላይ ማዕድ መብላት ሲጀምሩና ሁለቱም እየተከባበሩ ኑሐሚንም ዝናሽም እየተከባበሩ ሲያወሩ ያ ነገር በጣም ከብዷታል፣ ትንሽም አበሳጭቷታል ማለት ነው። እናም ወደ ኪችን ገብታ ራሱ መላ ማድረግ እየሞከርሽ ነው፣ ዋና አላማሽ ምንድን ነው ብላ ድጋሜ ጠይቃታለች። ግን ደግሞ ኑሐሚን የነገረቻት እኔ በዋናነት የምፈልገው አባቴ እንዲታከምና ወደ ሙሉ ጤንነቱ እንዲመለስ ነው ብላ ነግራታለች ማለት ነው። ዝናሽም ያው እነሱ ከዛ ቤት እንዲወጡ ስለምትፈልግ ነው አሁን ላይ ሌኩንን ሄዳ ተሰማ እንዲታከም ወደ ውጪ ወደ ፈለከው ሀገር ውሰዶና አሳክሞ ከዚያም በኋላ ከዚህ ቤት እንዲወጡልን እፈልጋለሁ ብላ ነግረዋለች። ለይኩን ግን ይሄ ነገር ግራ ገብቶታል። ለምንድነው ዝናሽ በዚህ ልክ የተቀየረችው እንደዛ ስትጸየፋቸውና እንደዛ ስትጠላቸው የነበረውን ሰዎች ዛሬ አሳክማቸው እያለች እንደዚህ በትህትናና እያከበረች የምታወራቸው ምን ተፈጥሮ ይሆን ወይስ ከኑሐሚን ጋር ምን ሚስጥር አላችሁ ብሎ ሲጠይቃት ራሷ ዝናሽ ደግሞ ደንገጥ ብላ መልስ ብላ እኔ ከዛች ውዳቂ ከሆነች ልጅ ጋር ምን አይነት ሚስጥር ይኖረኛል ብላ በትንሹም ቢሆን ደግሞ ወደ ማን ነገርነቱ ልትመለስ ፈልጋ ነበር። ግን ደሞ እዛጋ ከኑሐሚን ጋር ቃል የገባቸው ነገር አለ። ተመልሳ ደግሞ እኔ እንዲሁ ሳያቸው በጣም ስላሳዘነው ይኖ መታከም አለባቸው፣ ሁለቱም መረዳት አለባቸው ብዬ ነው። ስለዚህ የፈለክ ቦታ ወስደ አሳክመው ብላ ለሌይኩን የነገረችው ማለት ነው። ሌይኩንም ተሰማም ይሄ ነገር ግራ ገብቷቸዋል። እዛ ጋ የኑሐሚንና የዝናሽ ተከባብሮ ማውራትና የዝናሽ ደግሞ በዚህ ልክ ተቀይራ በአንዴ መልአክ መሆን ደግሞ እሱንም በጣም ግራ ገብቷቸዋል። እናም ኑሐሚንን እያለት ያለው ምንድነው እሱ ምን ተፈጥሮ ነው ለምንድነው እቺ ሴትዮ በአንዴ እንደዚህ የተቀየረችው ብሎ ቢጠይቃትም ኑሐሚን ግን ይሄንን ነገር ልትነግረው አልቻለችም። ማለት ነው ኤደን ደግሞ ከበፊቱም ኑሐሚን ወደ መታጠቢያ ክፍል እየሮጠች ሲያስመልሳት አዳዲስ ስሜቶችን ስታሳይ ከአንዳንድ ነገር ጠርጥራ ነበር፣ እቺ ልጅ ልታረግዝ ትችላለች ብላ ከዚህ በፊትም ለዝናሽ ነግራት ነበርና ዝናሽ ደግሞ ያኔ ይሄን ነገር ቀስ ብለሽ አጣሪ ቀስ ብለሽ ደረሽበት ብላ ነግራት ነበርና፣ ኤደን ደግሞ ኑሐሚንን የምታገኝበት ኑሐሚንን የምታዋርድበትን መንገድ አጥብቃ የምትፈልገው ኤደን በስተ መጨረሻ እሷ የእርግዝና ምርመራ ያደረገችበትን ነገር አግኝ ተገኝታባታለች ማለት ነው። ይሄ ነገር ደግሞ ለእሷን በጣም መልካም ዜናን የሆነላት እዛ ቤት ገነት ከመጣችና ቤቱን ከበጠበጠች በኋላ ዝናሽ ራሱ ኤደን ላይ ተቀይራ እናትሽ መታ እዚህ ቤቱን በአንድ እግሯ አቆመች። ከዚህ በኋላ እዚህ ቤት መቼም መቆየት አታስቢም። ስለዚህ አሁን ልብስሽን ሰብስበሽ እናትሽን ይዘሽ ከዚህ ቤት ውጪ ልኝ እያለቻት ነው። እዚህ ጋር ኤደን ይሄንን ያገኘችውን ከባዱን ማስረጃ ዝናሽ ኑሃሚንን የምትበቀልበትና ኑሃሚንን ከዛ ቤት የምታባርርባት መንገድ መስሏት እዚህ ጋር የኑሃሚንን ሚስጥር አሳልፋ ሰታት እዛ ቤት የመቆያ ጊዜዋን ያራዘ ያዘመቹ እንጂ ዝናሽ እዛ ጋር ተቀይራባት ቤቱን በጠበጣችሁ፣ ስለዚህ ከዚህ ቤት ውጡልኝ እያለቻት ነበር። ዝናሻው ከዚህ በፊትም ለሌይኩን ስታወራ ነበር። አንድ በአንድ እዛ ቤት ሲመጡና ሁሉም እዛ ቤት መኖር ሲጀምሩ በስተ መጨረሻ ሌይኩንን ያለችው እንደውም አንድነቱን የተሰማ ሚስትም እዚህ ቤት ትምጣና ቤተሰቡ እንዳለ እዚህ ቤት ይኖር፣ እኛ ደግሞ ከዚህ ወተን እንሄድላችሁ ብላው ነበርና ያ ነገር ደግሞ እሷ እንደፈራችው ሆኖ በስተ መጨረሻ ገነት እዛ ቤት መታ ለመኖር አስባለች ማለት ነው። ያው ኑሐሚንን መጀመሪያ ላይ ጠርጥራ ነበር ለዝናሽ የነገረቻት ምናልባት እኮ ተሰማ እዚህ ቤት ደልቶት የሚኖር መስሯት እሷም ልትደረብን የመጣችው እንጂ ሌላ ነገር ፈልጋ አይደለም ብላ እዛ ጋ ገነት እዛ ቤት ለመኖር ፍላጎት ኖሯት እንደመጣች እሷ ራሱ ጠርጥራለች ማለት ነው። ገነት ያው መጀመሪያ ያለችው እዛ ቤት ተሰማን ፈልጌ ነው ተሰማን ለማግኘት የመጣሁት ባለቤቴ ናፍቆኛል ብላ ነው እዛ ቤት የመጣችው እንጂ አሁን ከአንዳንድ ከምታወራቸው ነገሮች ስንረዳ እሷም እዛ ቤት ተደርባ ለመኖር እንደመጣች ግልጽ ነው ማለት ነው። ግን ደግሞ እንደመጣችም የተሰማ እግር ላይ ወርቃ ይቅርታ እየጠየቀችው ነበር። በጣም ናፍቀኛል፣ በጣም በድዬሃለሁ ብላ እዛ ጋ እሷንና ኤደንን ጥፋተኛ አድርጋ እኛን ያጠፋ ነው ሁለታችንም በድለናቸዋል። ስለዚህ ይቅርታ አድርግልን ብላ እግሩ ላይ ወድቃ አሁን ደሞ እነሱ ያሉበት ደረጃ ራሱ ገነትና ኤደን ያሉበት ደረጃ ራሱ የስራቸው ውጤት የስራቸው ክፍያ እንደሆነ አድርጋ ነው እዛጋ ይቅርታውን ልታገኝ የሞከረችው። ግን ደሞ ተሰማ የሁለቱንም ጸባይ ስለሚያውቅ ሁለታችሁን በጣም አስመሳይ ናችሁ እስከመቼ ነው ግን እንደዚህ የምታስመስሉት? ብሎ እሷ እዛጋ የውሸት ይቅርታውን ያቀረበችውን የውሸት ይቅርታውን እንደማይቀበላት ነግሯት ጥሏት ወደ ውስጥ ሄዷል። ማለት ነው ግን ደሞ ገነት እንደዛ የተሰማ እግር ላይ ወድቃ እያለቀሰ ይቅርታ ብትጠይቆ ኤደን ደግሞ የእናቷ በዚህ ልክ ማስመሰል ራሱ ግራ ገብቷት እዛ ጋ ሳቋ ላይ ያመልጣቱን ላይ እየሞከረ ነበር ምን አይነት ማስመሰል ነው ብላ እዛ ጋ የእሷን ማስመሰልና የእናቷን ማስመሰል እያነጻጸረች እናቷ ምን ያህል በማስመሰል እሷን እንደበለጠቻት እያየች ስትገረም ነበር ማለት ነው። ገነት ያው እዛ ቤት የመጣችና ይሳካል ብላ ወይ ደግሞ ከተሳካ ብላ አሁን እሷ እየሞከረች ያለችው ተሰማንም እግሩ ላይ ወድቃ ይቅርታ እየጠየቀችው እየነገረችው የነበረው አንድ ላይ እንደ በፊታ እንደ ቤተሰብ አንድ ላይ እንኖር ቤታችንን አስመልስልንና አንድ ላይ እንኖር እያለች ነው። ያ ማለት ደግሞ አሁንም ገነት ከቤተሰቡም በላይ እሷ እያሳሰባትና አሁንም አጥብቃ የምትፈልገው ቤቱን ነው ማለት ነው። ይሄ ነገር ደግሞ በጣም ግልጽ ነው። ለዛም ነው ኤደን እዛ ጋ በእናቷ ማስመሰል እንደዛ ግራ ተጋብታ ስትገረም የነበረው ማለት ነው። ስለ ኤደን ማንሳታችን ካልቀረ ደግሞ ኤደን ከዚህ በፊት ኑሐሚን ላይ ባወራችሁ ነገር ከናሆም ጋር አንድ ላይ ተኝታለች ከናሆም ጋር አድራለች የሚለውን ነገር የውሸት ዜና አውርታ አባት ነበርና በዛ ምክንያት ደግሞ ኤርሚያስ በጣም ተና አዶ መንገድ ላይ አግኝቶ ኤደንን የእጇን ሰጥቷታል ማለት ነው። እሷ አሁንም ኤርሚያስ ደጋግሞ ቢጠይቃትም የትን ያየሻት ኑሐሚንና ናሆም አንድ ላይ ሲተኙ የት አይተሽ ነው? ለምንድ ነው እንደዚህ የማይሆን ነገር የመታወሪው? ለምንድ ነው አንቺ ኑሐሚንን የማትታያት ብሎ ቢነግራትም አሁንም ግን ኤደን እያለችው ያለችው አይቻችኋለሁ፣ ማታ ለሽንት ሰውጣ እሷ ተደብቃ የናሆም ክፍል ስትገባ አይቻሉ ብላ አሁንም ውሸቷን ደግማ ለኤርሚያስ እየነገረች ነው። ኤርሚያስም ከዚህ በፊት የሰማው በጣም ያናደደው ነገር አለ። ኑሐሚን አፏን አውጥታ ለአባቷ ናሆምን እንዳፈቀረች እንደነገረችው ሰምቷል። ያንን ነገር በራሱ ጆሮ ስለሰማ፣ እዚህ ጋ ደግሞ የውሸትም ቢሆን ሌላ የሰማው ነገር በጣም አበሳጭቶት ነበር። ከበፊት ከሰማው ጋር አንድ ላይ ተደርቦለት ማለት ነው። አሁን እያደረገ ያለው ግን ንዴቱም ስላለበት፣ ምናልባት ታረግ ይሆን እንደ የሚለው ነገር ጥርጣሬ ስላለበት ነው። እዚህ ጋር ኤደንን የማይሆን ነገር ለምን ታወሪያለች? ለምንድነው የማትተዪ? ይሄ የመጨረሻ ማስጠንቀቂያ ነው። ድጋሚ እንደዚህ ነገር ብታደርጊ ህይወትሽን ነው የማጠፋው ብሎ አስጠንቅቋት፣ እዛ መንገድ ላይ ደብድቧት የሄደው ማለት ነው። ኤደን ደግሞ እንደዛ ቢሆንም አሁንም እየዛተች ያለችው ምናልባት ከዚህ በኋላ ራሱ ኤርሚያስን ለመታት እጇን ላሳረፈባት ኤርሚያስንም ዋጋ ማስከፈል እንደምትፈልግ ነው እዛ ጋ እያወራች ያለችው እንጂ እሱ እዛ ጋ ስላስፈራት ኑሐሚንን ተያያት፣ ኑሐሚንን ካሁን በኋላ ምንም ነገር አታድርጊያት የሚለውን ነገር አሁን ላይ የሰማች አይመስልም ማለት ነው። ኑሐሚን ደግሞ በዛ በኩልም ዝናሽን እያለቻት ያለችው ከባዷ ሚስትሯን ካገኘችባት በኋላ እንደ ማስፈራሪያ ደግሞ ሌላ ነገር እየነገረቻት የነበረው እኔ አሁን ላይ ሌላ ነገር ደግሞ ኤደንን ከዚህ ቤት ልኝ እፈልጋለሁ ብላታለች ማለት ነው። ዝናሽ ደግሞ እዛ የመሰላት እንደውም እህትሽ አይደለች እንዴ እንዴት ነው እንደዛ የምትዩ እንዴት ነው እህትሽን ከዚህ ቤት አሶጭያት የምትዩ ብላለች ማለት ነው ያው እሷ ስለ ቤተሰቦቿ የምታውቀው የምትታውቆ ነገር የለም ነው ኤደን እዛ ጋር ትክክለኛ የኑሐሚን እህት ትሁን ወይስ አትሁን የሚለው ነገር ስለማታቀሷ አንድ ላይ ቤተሰብ ናቸው የሚለው ነገር አስባ ነው እዚህ ጋር ኤደን እህትሽ አይደለች እንዴ እንዴት ነው እንደዚህ የምትያት እንዴት ነው እህትሽን ከቤት አሶጭያት የምትኝ እያለቻት